ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች፣ በያላችሁበት ሰላማችሁ ብዛል። ነኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስል ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ አርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ዘወትር የምንጠቀምባቸው ቃላቶች ናቸው። አማርኛ በእንግሊዝኛ ወይም የእንግሊዝኛውን ቃላት በአማርኛ እንዴት ነው ማንበብ እና መጻፍ የምንችለው ብለውን ነው ዛሬ ይዤላቸው ብዙውን ጊዜ ቴክስት ለመደራረግ ከተለያዩ ከጓደኞቻችን ጋር እንዲሁም ከተለያየ ሰዎች ጋር ለመጻጻፍ እንቸገራለን። ቀለል ባለ መንገድ እንዴት ነው ማንበብ እና ቴክስት መደራረግ ማጥናት የምንችለው የሚለውን ነው ዛሬ ጀላቸው የመጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ኮሜንት እያደረጋችሁ ለተለያዩ ሳይማሩል በተለያየ ምክንያት ለሰሮትና ወንድሞች አድርሱልኝ። ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር በአማርኛ ቃላቶች ነው ያሉ የተለያዩ ሰላምታዎች እንዲሁም ዘወትር የምንጠቀምባቸው ናቸው። ከዚህ ጋር ደግሞ የአማርኛውን ተጠቅመን ወደ እንግሊዝኛ እንዴት ነው ቀለል ባለ መንገድ ቀይረን ማንበብ እና ቴክስትም መጠያየቅ፣ መላላክ የምንችለው የሚለውን ነው የምናየው ከዚህ ጋር ሰ ላ ም እ ን ዴ ት ነ ሽ ላም ሰላም ሰላም እን እንዴት እንዴት ነሽ ነሽ። በአንድ ላይ ጠቅለላ አድርገን ስናነበው ሰላም እንዴት ነሽ፣ ሰላም እንዴት ነሽ። ወይም አንድ ሰው ወይም አንድ ጓደኛችን ሰላም እንዴት ነሽ፣ ወይም ሰላም እንዴት ነህ። ሺ የሚለውን ህ አድርገን በመቃየር ቴክስ ለመደራረግ ብንፈልግ የአማርኛውን ተጠቅመን ወደ እንግሊዝ ለመቀየር ብንፈልግ ቀለል ባለ መንገድ ሰላም። አሁን እዚህ ጋር ኤስኤን እንደ ሰ ነው የምናነባት፣ እንደ ሰ እናነባለን። ኤልኤን ደግሞ ላ ብለን እናነባለን። ላ ኤምን ም ብለን እናነባለን። በአንድ ላይ ሰላም፣ ሰላም፣ ሰላም እንዴት ነሽ ከዚህ ጋር አሁን ኤን እንደ እ ነው የምናነባት እንደ እ ትነበባለች። ኤንን ደግሞ እንደ ን ነው የምናነባት ዲ ኢን ደግሞ ዴ ብለን እናነባለን። ዴ ቲን ደግሞ ት ብለን እናነባለን። በአንድ ላይ እንንዴት እንንዴት። ኤን ኢን ደግሞ ነ ብለን እናነባለን። ነ ብለን እናነባለን። ኤስ ኤችን ደግሞ ሺ። በአንድ ላይ ነሽ ነሽ ይላል። ሰላም እንዴት ነሽ ብለን በቀላሉ መንገድ ቴክስት ማድረግ መጻፍ እንችላለን ማለት ነው። ጠቅለል ስናደረገው ሰላም እንዴት ነሽ። ከዚህ ጋር ደግሞ ሰላም እንዴት ነሽ ብለን ቴክስት ልናደርግላት ልንጽፍላት እንችላለን ማለት ነው። ይችን አሁን እስን አጥፍተን ነህ ማለት እንችላለን፣ ለወንድ ልጅ ከሆነ ነሽ የሚለውን ደግሞ ሽን ህ ማድረግ እንችላለን። ሰላም እንዴት ነህ ለማለት በመቀያየር ቀጣይ ደግሞ አ

ነሽ ነሽ በአንድ ላይ ጠቅለል አርገን ስናነበው አለሁ አንንችስ እንዴት ነሽ አለሁ አንንችስ እንዴት ነሽ ይላል። ይህን ደግሞ ቀለል ባለ መንገድ ለመቀየር ብንፈልግ አ ለ ሁ አ ን ቺ ስ ኤ ን ዴ ት ነ ሺ ምንድን ነው የሚለው? ኤን እንደ አ ነው የምናነባት። ከዚህ ጋር ኤን እንደ ማ እናነባለን፣ እንደ አ ነው የምናነባት። ኤል ኢን ደግሞ እንደ ለ እናነባለን፣ እንደ ለ ነው የምናነባት። ኤች ዩን ደግሞ ሁ ብለን እናነባለን። አሁን በአንድ ላይ አለሁ፣ አለሁ። አንንችስ ስንል ደግሞ አን፣ አሁንም እንደ አ ነው የምናነባት። ኤንን ደግሞ እንደ ን እናነባለን አይ ይችን ደግሞ ቺ ብለን ነው እናነባት። ቺ ስን ደግሞ ስ አንንችስ አንንችስ እንዴት ነሽ በአንድ ላይ አለው አንችስ እንዴት ነሽ ብለን እናነባዋለን። ጠቅልል ስናደረገው አለሁ አንችስ እንዴት ነሽ ከዚ ጋር የእንግሊዝኛው ደግሞ በአማረኛው አለሁ አንችስ እንዴት ነሽ ብለን ቀለል ባለመንገድ ቴክስት መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰ ላ ም እ ን ዴ ት ና ቺ ሁ ሰ ላ ም ሰላም፣ ሰላም እ ን ዴ ት እንዴት ና ቺ ሁ በአንድ ላይ ጠቅልል አድርገን ስናነብ ሰላም እንዴት ናችሁ፣ ሰላም እንዴት ናችሁ። አሁን ለመጠየቅ ምንፈልግ በቴክስት መንገድ ሰላም እንዴት ናችሁ ብለን ቴክስ እናደረግ እዚ ጋር በእንግሊዘኛው በአማረኛ ስንቀይር ደግሞ ሰላም እንዴት እንዴት ናችሁ። ልክ ኤስ ኤን እንደ ሰ ነው የምናነባት። ኤልኤን ደግሞ ላ ብለን ነው የምናነባው። ኤምን እንደ ም ነው የምናነባት። ኤን እንደ እ እናነባታለን። ኤንን ደግሞ ን ብለን እናነባለን። ዲኢን ዴ፣ ቲን ደግሞ ት። እንዴት ና ስንል ኤንኤን ና ብለን እናነባለን። ሲ ኤችን ደግሞ ቺ ብለን እናነባለን። ኤችዩን ሁ ብለን እናነባለን። ናችሁ ሰላም እንዴት ናቸው። አንድን ጓደኛችን ሰላም ቤተሰብ እንዴት ናችሁ ብለን ቴክስት ለማድረግ ብንፈልግ ሰላም እንዴት ናቸው በአማርኛውን እንግሊዝኛ ተጠቅመን ሰላም እንዴት ናችሁ ብለን ቀለል ባለመንገድ ቴክስት ማድረግ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚ ጋር አ ለ ን ሁ ሉ ሰ ላ ም ነ ው አ ለ ን አለን አለን ሁ ሉ ሁሉ ሰላም ሰላም ነ ው ነው በአንድ ላይ አለን ሁሉ ሰላም ነው አለን ሁሉ ሰላም ነው። ሰላም እንዴት ናችሁ? እንደ ቢጠይቀን አለን ሁሉ ሰላም ነው ብለን ቴክስት እናደርጋለን። ልክ ልክን የአማርኛውን ወይም የእንግሊዝኛ ለመጠቀም ስንፈልግ ደግሞ አ ለን ሁሉ ሰላም ነ ው አ ለን አለን ሁሉ ሁሉ ሰላም ነው ነው። አሁን ይሄ ኤን እንደ አ ነው የምናነባት። ኤል ኤን ለ ብለን እናነባለን። ን ስንል ደግሞ ኤንን እንደ ን እናነባለን። አለን ሁ ስንል ኤች ዩን ሁ ብለን እናነባለን። ኤል ዩን ደግሞ ሉ ብለን እናነባለን። አለን ሁሉ ሰላም ነው ብለን ቀለል ባለ መንገድ ቴክስት እናደርግለታለን ወይም እንመልስላቸው እንችላለን ማለት ነው። ቀጣይ ደግሞ ሰላም ሰላም እንዴት እንዴት አደርሽ አደርሽ በአንድ ላይ ሰላም ሰላም እንዴት አደርሽ ሰላም እንዴት አደርሽ ይላል። ልክ አሁን ወደ እንግሊዝኛው አማርኛ ተጠቅመን ለመመለስ እንፈልግ ሰላም እንዴት አደርሽ ብለን ቴክስት እናደርጋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ሰላም ጤና ይስጥልኝ ሰላም ሰላም ጤና ይስጥልኝ ሰላም ጤና ይስጥልኝ ብለን ቴክስት ለማድረግ ብንፈልግ ለመጠየቅ አንድ ሰው ሰላም ጤና ይስጥልኝ ለማለት ብንፈልግ ሰላም ጤና ይስጥልኝ ሰላም ጤና ይስጥልኝ እንላለን። ቀለል ባለ መንገድ በዚህ መንገድ ቴክስቱ ለመደራረግ ብንፈልግ እንደ ሀሳብ ጠቅለል ስናደርገው ሰላም እንዴት ነሽ። ልክ የአማርኛ ቃላትን በእንግሊዝኛ በአማርኛው ተርጉመን ስንጽፍ ሰላም እንዴት ነሽ፣ አለሁ፣ አንቺስ እንዴት ነሽ፣ አለሁ፣ አንቺስ እንዴት ነሽ። ሰላም እንዴት ናችሁ፣ ሰላም እንዴት ናችሁ፣ አለን ሁሉ ሰላም ነው አለን ሁሉ ሰላም ነው። ሰላም እንዴት አደርሽ፣ ሰላም እንዴት አደርህ። ፊደሎችን በመቀያየር ቀለል ባለመንገድ መለማመድ እና መጽሐፍ ቴክስት ለማድረግ ለማንበብ መለማመድ እንችላለን። ሰላም እንዴት አደርሽ፣ እንዴት አደርህ። ሰላም ጤና ይስጥልኝ፣ ሰላም ጤና ይስጥልኝ። ቀለል ባለመንገድ በዚህ መንገድ ቴክስቶችን ለመጻፍ ለማንበብ ማጥናትና መለማመድ እንችላለን። በቀጣይ ቪዲዮአችን ስትንገናኝ፣ መልካም ጊዜ፣ መልካም ቆይታ